ሰላም ጤና ይስጥልኝ ሀገሬ ልጆች። ይህን ቪዲዮ የምሰራው ሴት እህቶችን ማበርታት ሀገርን እንደ ማበርታት ነው። ሴት ልጅ የራሷ ገቢ ሲኖራት ልጆች አይጎዱም፣ ትዳር አይፈርስም ብዬ ስለማስብ አትሊስት፣ ቤታችሁ ቁጭ የምትሉ ሴት እህቶቼ፣ ለሁለተኛ ጊዜ ነው የምሰራው፣ ምናልባትም ለመጨረሻ ጊዜ ነው የምሰራው። ባለፈው ፌስቡክ ምን ሰርተሽ ነው ቪዲዮ ምን ለቀሽ ነው ብላችሁኛል። የራሴን የግል እይታ የራሴን የግል እይታ የሆነ ነገር አያለው ባየሁት ነገር ላይ የግል እይታዬን የግል አመለካከቴን በሚመጥን መልኩ ቃላት እየመረጥኩኝ ምናልባትም ደግሞ የፊት እንቅስቃሴ ወይ ደግሞ ይሄ አግሬሲቭ የሆነ የመናደድ ባህሪ ካደረግኩኝ ፌስቡክ ቁጣም ሊመስለው ስለሚችል አንዳንድ ነገር ያን ነገር እየመጠንኩኝ፣ ሁለተኛ ደግሞ ስትራይክ የሌለባቸውን ቪዲዮዎች እየመረጥኩኝ ያንን ከዛም ከዚህም በመለቃቀም በቀን አራት አምስት ቪዲዮ ፌስቡክ ላይ በመለጠፍ ፌስቡክ ላይ ገቢ አገኛለሁ። ቪዲዮቹ ከአንድ ደቂቃ እስከ ሶስት ደቂቃ የሚሆኑ አጠር አጠር ያሉ ቪዲዮችን ማለት ነው። አሁን በአሁኑ ባለፈው ኢትዮጵያ ሄጄ ለረጅም ጊዜ ፌስቡክ አልፖሰትኩም ነበር። ቲክቶክም እንደዛው አልፖሰትኩም ነበር። አሁን ከኢትዮጵያ ከመጣሁ በኋላ ነው መፖሰት የጀመርኩት ማለት ከመስከረም ኦልሞስት መስከረም አስር ጀምሮ ነው መፖሰት የጀመርኩት ማለት ነው ሶ ከመስከረም አስር ማለት ያው ሴፕቴምበር አስር ጀምሮ ማለት ነው ያው ሴፕቴምበር ሰላሳ የቆጠረልኝ ገብቷል አሁን ደግሞ እንግዲህ ለሚቀጥለው ያለፉት ሀያ ስምንት ቀኖች በኋላ የተጨመረው ተጨምሮ የሚገባውን የፌስቡኬን አሳያችኋል እንደምታዩት ነው ማለት ነው ይሄ እንትን ላይ ነኝ እዚህ ጋር ነው የምገባው እንትን ላይ የሜታ ይሄ ነው ማለት ነው። ከፍቼ ወደ ውስጥ ባሳየችው ያው የላስት ሀያ ስምንት ቀን ይላል ማለት ነው። እንግዲህ አልሰራሁበትም አልሰራሁበትም አልፖሰትኩበትም ኢትዮጵያ ባልሄድ ቀን በቀን ብፖስትበት ኖሮ ደግሞ ምን ያክል አገኝ ላገኘኝ እንደምችል መገመት ትችላላችሁ። መስራት ትችላላችሁ። ፌስቡክ ላይ የሚሰራው አይ ቲንክ ያደጉት ሀገሮች ላይ ብቻ ይመስለኛል። ያደጉት ሀገሮች ላይ ብቻ ይመስለኛል። ለምሳሌ እንደ ጀርመን፣ አውሮፓ ሀገሮችና ና አሜሪካ ሀገሮች ፌስቡክ ይሰራል። አረብ ሀገር እርግጠኛ አይደለሁም። ሀገራችን ኢትዮጵያ ውስጥ ፌስቡክ በቪዲዮ ቢዝነስ መስራት አይቻልም። ሰው የቲክቶክንም የዩቱቤንም ደግሞ እለጥፍላችኋለሁ ማለት ነው ዩቱቤ በተመሳሳይ ነው የሚሰጠኝ፣ በብዛት በአሁኑ ወር ደግሞ አሁን ገና ነው። የአለፈውን ወር ነው ማሳያችው። ሰው ሴት እህቶቼ፣ በተቻላችሁ መጠን ለመስራት ሞክሩ፣ ለመጎበዝ ሞክሩ። እዚህ በፎቶ ያስገባላችኋሉ፣ ምክንያቱም በፌስቡኬን አድ ሴንስ ውስጥ ከገባሁኝ ዳታ ሹት ስላደርግ ብዬ ነው። ወይም ደግሞ ዳታ ሊሸፍን ብዬ ነው ወደዛ ማስገባት አልፈለግኩም ማለት ነው። አሁን ሳሽከረከር ስክሪንሻት አድርጌ ብሯን ብቻ እለጥፍላችኋለሁ ማለት ነው። በተረፈ የሀገሬ ልጆች በተቻላችሁ መጠን ስሩ፣ ተጠቀሙ። ከቲክቶክ ይልቅ ፌስቡክ እና ዩቱብ ይጠቅማል የሚል አስተሳሰብ ነው ያለኝ። አይ ቲክቶክ ይጠቅማል የምትሉ ሰዎች ደግሞ ያው በቪዲዮ ንገሩኝ። እኔ አሁን ለምሳሌ ቲክቶክ እንደሰማሁት ከሆነ ቲክቶክ ሾፕ እናንተ ፓኬጅ ነው የሚሰጣችሁ። ፓኬጅ ደግሞ እናንተ ልብስ፣ እቃ ነው የምገዙት። እኔ ደግሞ ጥሬ ብር ነው የምፈልገው። ጥሬ ብር ነው የምፈልገው። ጋይዝ እኔ ጥሬ ብር ነው የምፈልገው። ስለዚህ እስካሁን በጥሬ ብር ይህን ያህል ብር ከፈለኝ የሚል ሰው አልሰማሁም። ይህን ያህል ፓኬጅ ያገኘው፣ በዛ በፓኬጁ እቃ ነው የምገዙበት። እኔ ደግሞ እቃ ምን ያደርግልኛል? ቆሼ ቆምቦሬ ካችራ ምን ያደርግልኛል? ካችራ እኔ ብሩን ነው የምፈልገው። ያ ስደት ዓለም ላይ ስትኖሩ ገንዘብ በዛም በዛም በዚህም ካልሰራችሁ በስተቀር በጣም ከባድ ነው። መስራት አለባችሁ። እውነቱን ለመናገር እኔ አሁን ባለሁበት ሁኔታ ጥሩ ተከፋይ ነኝ። ስራም ቀይሬ ነው። የበፊቱ ስራ ትምህርት ቤት ነበር የምሰራው። ከትምህርት ቤት ተቀይሬ ነው። ትምህርት ቤቱም ደሞዜ ጥሩ ነበረ። አሁንም ያለሁበት ሁኔታ ብዙ ጊዜ ነው። በጣም እንደውም ደሞዝ በማስጨመር ተወዳዳሪ የሌለኝ ሰራተኛ ነኝ ማለት ችላለሁ። ብዙ ጊዜ እንደዛ ስላችሁ ጀርመን ሀገር እንዲህ የሚባል የለም የምትሉ አላችሁ። ዞሮ ተዛ ዝሮ ተዛዝሮ በስራዬ በጣም ደስተኛ ነኝ። እኔ አሁን ባለሁበት ስታተስም ደግሞ ጥሩ ተከፋይ ነኝ። ባለቤቴም እንደዛ ነው የሚለው። ዋስግሉክ ነው የሚለኝ። ዱፈር ዲንስ ጉድ ነው የሚለኝ። ዜር ጉድ ነው የሚለኝ። እና በዛ ተጨማሪ ግን ደግሞ በወር ብወር ከዛም ከዚህም የሚመጡ ነገሮች ያስፈልጋሉ ብዬ አስባለሁ። ይሄ ሴቶች ለእናንተ ነው የምነግራችሁ። ተጨመርማሪ ነገር እያስፈልገናል ቤት ቡና ስጠጡ እንደዚህ ብለ እንደዚህ ሆነና እንደዚህ ብለ እንደዚህ ተፈጠረና እንደዚህ ብለ እንደዚህ ብለ ከምንል ጸጉር የሚችሉ ጸጉር እየሰራችሁ፣ ምግብ የሚችሉ ምግብ እየሰራችሁ፣ የንግግር ክህሎት ያላችሁ ንግግር እያደረጋችሁ ምናምን ስራ ብትሰሩ ብዬ አስባለሁኝ። ነው ምግብ እሰራለው ከፈለኩኝ ውበት አጠባበቅ እናገራለሁ ስለ ግረን አሳይ ነበር ፀጉር ላይ በሮዝመሪን እና በድንች አድርጌ ብዙም ማላ ያው ታቆኛላችሁ ታቆኛላችሁ ሁላችሁም እያንደንሽ ቁጭ ብለሽ ታውቂኛለሽ ብዙዎችሽ ታውቂኛለሽ እንተዋወቃለን የማላሳየው ነገር የለም እነሚስቶ እነፈጤራ እነ ሮዝመሪን እጣን ሳይቀር ምን ምን ያላሳየውት ነገር የለም አሁንም ደግሞ ባገኘሁት አጋጣሚ ሚዲያዎች ላይ የማየው አስተያየት በመስጠት ምናምን ምናምን ባይሆን ግን ሚዲያ ላይ ያልወጣ ዝም ብሎ ፐርሰናል አታክ ምናምን አላደርገ። አንድ ሰው የሆነ ነገር ፍረዱኝ ብሎ ከወጣ እዛ ሰው ላይ አስተያየት እንሰጣለን። ሀገራዊ ጉዳይ ላይ ፖለቲካ ይሁን እንጂ አስተያየት እንሰጣለን፣ እንወያያለን። ስለ ኑሮ እናውራለን። በዛ በዛ መካከል ደግሞ ሀሳባችንን እየሸጠን እየገዛን እኔ የሌላ ሰው ሀሳብ ስገዛ እናንተ ደግሞ የኔ ሀሳብ ስገዙ ጥሩ ገቢ እናገኛለን ብዬ አስባለሁ። መቅደሴ፣ የሀብሻ ማሞ ልጅ ነኝ። ስለዚህ እዚህ ጋ ደግሞ የኢትዮጵያውን አስቀምጥላችኋለሁ።